ከዛ ካደረግሽ ከኔ ጋር ጠላት መሆን አቆሻል። አስቢበት። እሺ፣ ኢልሳ እኔ ልዕልት እምፈልገውን ነገር ለማግኘት አይደለም ካንቺ ጋር፣ ከማንም ሰው ጋር ጠላት መሆን ካለብኝ ጠላት ሆናለሁ። እሺ፣ አትጃጃይ። እሺ፣ ከማትችል ሰው ጋር ባትጋፈጪ ነው የሚሻልሽ። እሺ፣ ከምበላ ተሳስተሽ እንኳን እንዳትነኪ። እኔ ልዕልት እንደድሮ አይደለም። አሁን በጣም ተቀይራለሁ። እምፈልገውና እማደርገውን እያንዳንዱ ነገር ደግሞ ለይቻቃለሁ። እሺ፣ አንቺ አንቺ እያንዳንዷ ያለችሽን አቅም እኔ አውቃለሁ። አትጃጃይሽ ሺ እየተጃጃች ያለሽ እንኳን አንቺ ነሽ። ካሊብን ለማግኘት እኔን ለመጠቀም እየሞከርሽ ነው አይደለ? ያደረግሻቸውን ነገሮች ላስታውስሽ እንዴ? ካስፈለገ ላስታውስሽ ይችላሉ። ምንም ያደረኩት ነገር የለም። ምን ይወራችሁ ችግር? ምንም አይደለም ወንድሜ። በአንተ እየተወራረድን ነበር። ውርርድ? አዎ ውርርድ ልዕልት አንተን በእጇ እንደምታስገባ ስትዝት ነበረ። እኔ ደግሞ ወንድሜን አውቀዋለሁ። በእንዳንቺ አይነት ሴት የሚወድቅ አይደለም እያልኳት ነበር። ቆይ ሰው ግን እንዴት የእኛ ክላስ መሳይ ይሆናል? በፈጣኝ የተናገርሽው ነገር ምንም አልገባኝም። ባይገባ ነው የሚሻለው። እርሷ በቃ የራሳችሁ ጉዳይ። አቅሜን አሳይሻለሁ፣ ጠብቂ ብቻ። አሁን ምን ማድረግ ነው ያለብኝ? እጄ ላይ ያለው ገንዘብም አልቋል። ከእንግዲህ ለገዝታውሴ መካፍለው ገንዘብም የለኝም። በዚህ ሁኔታ እስከመቼ ነው መቀጠል? አንድ መፍትሄ መፈለግ አለብኝ። ለምን ተሾመ ጋር አልሄድም ተሾመ ጋር መሄድ አለብኝ አድራሻው ግን የለኝም ሂሩት ይኖራታል ለእሷ ልደውልላት ሄሎ ሂሩቴ ወይ ያልማዝ ጠፋሽ እኮ እረ ምን ሰላም አለ ብለሽ ነው ደሞ ምን ተፈጠረ? እንደፈራ ነው እኮ ሉሊት በላይ ላይ ቤቱን ሸጠችው። ቤቱን ሸጠችው ዓይንሽ እያየ ዝም ብላ ሸጠች። ታዲያ ምን አማራጭ አለኝ ብለሽ ነው? ስንት ዓመት ከለፋውበት ቤት እንደ ቆሻሻ አውጥታ ጣለች። ታዲያ የት ሆነሽ ነው አንቺ? ያው ጎዳና ነው። ምን መጠጊያ አለኝ ብለሽ ነው? ለምን እኔ ጋር አትመጭም? ቢያንስ ለተወሰነ ጊዜ ማረፊያ እሆንሻለሁ። አይ፣ አይሁንም አይሁንም አንቺ ራስሽ የራስሽ ስቃይ በቃሻል እንደገና እኔ ደግሞ ተጨምሬብሽ ይልቅ የተሾመን ስልክ እንድሰጪኝ ነበረ እባክሽ ተሾመ አሰግድ ምን ይሰራልሻል? የሆነ ነገር ልጠይቀው ነበረ እሺ አድራሻውን እልክልሻለሁ እሺ እሺ ቻው በቃ እግሩ ስርም ቢሆን ወድቄ ቅርታ ጠይቀዋለሁ እንጂ ከዛ በፊት ያችን ደነዝ ማግኘት አለብኝ። ባለፈው እንደዛ አመናጭ ቀልካኝ። መቼ ዛሬ ለምን መጣች ያልትም አይደለ? ለምን አልልሽ ይውልካል አሁንም ቢሆን የባለፈው ሰድበኝ ዛሬ የመጣሁት ለራስ ጥቅም ስለ አሁንም ቢሆን መናገር ያለብሽን ተናገሪ ና ትይዥ ያለሽ ሉሊት እንደምትወዳት አውቃለሁ ስለዚህ የመጣሁትም ልረዳህ ቆይ ምን ለማለት የመጣሽው እሱን ማኮል ነገር ነው እኔ ምል እኔ ግን ያንተና የሉሊት ጥል ምንም ሊገባኝ አልቻለም ምንድን ነው ማይገባሽ እያየሻት አይደል ከእኔ ልክ ትናንት የመጣውን አስበልጣ ከቤቷ ስትገፋ በፍጹም ሉሊት በፍጹም እንደዚህ አታረግም ለዛውም አንተ ላይ ምናልባት ደግሞ ሲመስለኝ አንተ ስላልተረዳት ሊሆን ይችላል ቆይ አንቺ ለትሽ ጥብቅና ለመቆም ነው ነው የመጣሽው ቢያንስ የተፈጠረው ነገር ተነጋግራችሁ መፍትሄ ብታበጁለት ብዬ ነው። በዛ ላይ ደግሞ እየተዋደዳችሁ መራራቅ የለባችሁ። ታዲያን የኮረኳትም ራሷ ነች። በተደጋጋሚ እንድታስተካክል ነገር ያት ነበር፣ ነገር ግን እሷን ከመግፋት ውጭ ምንም አላረገችም። ሁለታችሁም ናችሁ እየተገፋፋችሁ ያላችሁት። ስለዚህ ብትነጋገሩ መልካም ነው። እሱ መቼም አይሆነ ያ ልጅ አብሯት እስካለ ድረስ ጥል ከመፍጠር ውጭ ምንም መፍትሄ አናገኝ። ወይ ካልሆነ ለምን እኛ ቤት መታ አትኖርም? አይ ካልክ ደግሞ እኛ ጋር እየመጣ ውለሆን እያሳለፍክ ሜት ትችላለህ። ለምንድን ነው የምኖረው እንደምትጣጣት ስጋት ካለብህ ያለ አማራጭ እንግዲህ ይሄ ነው ከዛ ከመጣ በኋላ ለአይንህም ለልብህም ለጭንቅላትም ቆንጆ ፎቶ ተሰጠዋለህ እሱ መቼም አይሆን እኔ እየተከበርኩ ሰው ነኝ እንደ እንደሱ ስርስር እያልኩኝ አልገኝም ቆይ ምንድን ነው ግን ዳዊት እንደዚህ የምትናገረው ባህሪው ስለሆነ ነው እሱ እንደዛ አይነት ሰው ነው በቃ ትሰማኛለህ ካሌብ ስለማታውቀው ሰው እንደዚህ መናገር አትችልም ቆይ አንቺ ምን አገባሽ ለሱ እየተቆረቆርሽ ነው እንዴ ያለ ስሙ ስም ስትሰጠው ዝም ብዬ አላይህም እሺ እሱ አይመለከትሽም አሁን ይዤ ልኝ ድሮም ኮላ ያልፈልኩበትግ ቦታ የለም እኮ ይኸው፣ እሷን ፍለጋ ላይ ነኝ። ምንም አልተዘናገሁም። ኧረ አታስብ። የእሷን ነገር ማለን ይዞ አንድ ነገር ላውራ ፈልጌ ነው። እባክህ እንዴ፣ ቆይ እደውልልሃለሁ። አንዴ መልሼ እደውልልሃለሁ። ምን ሆነሽ ነው ስለሆነ ነገር በግልጽ እንድናወራ ፈልጌኝ። ስለምንድን ነው የምናወሩ? ቢያንስ እንኳን እስከ ጫሳ አትጠብቂኝም? እሱን ተውና ዴቪድ ግን ታውቃለህ፣ አሁን ያለበት እድሜ እኮ ትዳር መመስረቻ ነው። አንተ ግን እንደቀልዱ ሁሉ ነገር ችላ ብለሃል። ትዳር? አዎ ትዳር። ጊዜን በአግባቡ ነው መጠቀም ያለበት። እንደዚህ አይነት ምክር ለምክር ወቅተሻል። አትቀልድ በእናትህ። እኔ እኮ ከልቤ ነው የማወራው። አሁን እንደዚህ ማሰብ በጊዜ ላይ ያለው ይመስልሻል? ታዲያ መቼ ነው የምታስበው? ደሞስ መቼ ልታስበው ነው ያቺ ህይወቴን ያመሰቃቀለችውን ሴትዮ አንቄ ስገላት ከዛ እንደዚህ ነገር ማሰብ ጀምራለሁ። ቆይ ለምንድን ነው ወጣትነትን በበቀል የምታሳልፈው? ለምንድነው እንደው ጊዜን በአቡቡ የማትጠቀመው? ደግሞ እኮ ፈጣሪም እድሉን አመቻችቶልሃል። ምን አይነት እድል? ሉሊት እኮ ወደዚህ ቤት የመጣችሁ ፈጣሪ ላንተ ብሏት ነው። እስኪ አስበው። በተራ ምክንያት እኮ ነኛ ቤት የገባችሁ? ውስጥ ምንም የሚነግርህ ነገር የለም ውስጥ እና ምንም የሚነገር ነገር የለም። አትሳሳት። ልብን እንደዚህ እያልክ አታዳንድ። ነው ይኸውልሽ ኤልሳ፣ ሉሊት ንጹህ እቴ ናት። ከዛ የዘለለ ምንም ነገር ሊኖረን አይችልም። ዴቭ፣ እራስን አትሸውድ። ደግሞ ከሰው የተሻለ ማንንም አታገኝም? በጣም ብልህ ልጅ ናት። እሱን ደግሞ ጠንቅቃ ታውቃለህ አይደል? እንዴ ኤልሳ፣ ለእኔ እኮ አስበሽ እንደሆነ አውቃለሁ፣ ግን ይሄ ነገር ደግሞ ፈጽሞ ሊሆን አይችልም። ለምንድን ነው የማይሆነው? አንደኛ እኔ አልፈልግም፣ ሁለተኛ ደግሞ ጓደኛ አላት። ይሄ በቂ አይደለም። ጓደኛ ያልከውን ተውና የውል ትዳርና ያቃቃ ጓደኛ በጣም ይለያያል። ብቻ አንተ ውስጥ እንደሚፈልጋት እራስን አሳምነው። አላሳምነው ውድዋቴ፣ መቼም ሊፈጠር በማይችል ነገር ነው እየሞገትኛለሽ። ታዲያ ወዴት? እንትን ነው ትንሽ ንፋስ ሊቀበል ዞር ዞር ብዬ እመጣለሁ። እሺ። ለማንኛውም ያልኩን ነገር እንዳትረሳ በቁም ነገር ያዘው። እሺ በጣም ጥሩ። እያናገርኩሽ ያ መሻል እንዴ? ደና ተገላግይሽ ነበር። ደግሞ ከየት መጣሽው? ገና መጀመርና ነው የምትገላገዩ። ገና እንደ ግርሳት እየተከታተልኩ ነው ምለበለብሽ። አሁንም እሱን የማድረግ አቅም አለኝ ብለሽ ነው የምታስብ። ጎዳና ስለወደኩ ምንም አቅም የላትም ብለሽ ነው የምታስብ። ይህም የሆነው በአንቺ ምክንያት ነው። ጎዳናውንም ያልነጠኩሽ ነው። አንቺ እስር ቤት መበስበስ የሚገባች ሰው ነሽ። እንደሆነ የሚቀጥል መስሎች ነው። ነገሮች መስተካከላቸው አይቀርምሽ። ያኔ ደግሞ እያንዳንዱን ነገር ነው ማስከፍልሽ። ተስፋ ብቁርጪ ነው የሚሻልሽ አንቺም ቢሆን የራስሽን ሕይወት ኑሪ። እኔንም ቢሆን መከታተልሽን አቁሚ። ሀብቴን ዘርፈሽ አሜን ብዬ የሚቀበል ይመስልሻል? እሱ የራስሽ ጉዳይ ነው። አሁን የእኔን ንብረት እስከ ወሰድሽ ድረስ ገንዘብ ልትሰጭኝ ይገባል። የምርሽ ነው? ከእኔ ገንዘብ እየጠየቅሽኝ ነው? ለአሁኑ አዎ። ለቀጣይ ቀን አፍንጫሽን ተይዘሽ የወሰድሻትን አንድ በአንድ ትመልሻታለሽ። እሱም ሞክሪውን፣ እንተያያታል። የልትሄጅ ነው ያምሻል እንዴ? እኔ ከአንቺ ጋር ምንም አይነት ንግግር አልፈልግም። እሰራልሻለሁ ታያለሽ። ያንኔ ማሪኝ ብትይ ለአንቺ ቅንጣት ታክል እዝነት አይኖረኝም። እሺ ህይወትሽን ነው የማመሰቃቀለው። አንቺ ምንም አይነት ምህረት የምታውቂ ሰው አይደለሽ። ልብሽ ድንጋይ ነው። እስካሁን የዋህነቴን ነው። ከዚህ በኋላ ሰይጣኗን አልማዝ ነው ማሳይሽ። ታያለሽ። አልፈራሽም። ደስ ያለሽ ማረግ ትችያለሽ። አልማዝ ነኝ። እሺ ጠንቅቀሽ ታውቂኛለሽ። በክፋትሽ በደንብ አውቅሻለሁ። ትሰምኛለሽ? ድጋሜ ላይሽ አልፈልግም። ሁለተኛ የማንም መጫወቻ ልሁን ያሳይሻለሁ። የገባሽበት ገብቼ መኖርሽ እንድጣይ ነው ማረግሽ ደነስ ምን እንደምታስብ ማወቅ ከበደኝ። ስለዚህ ካወቅሽ ለምን ትቀኛለሽ? እሚሳካልሽው እንደዚህ የሚመስልሽ መቼም አይሳካልሽም። እሺ ሰሚኛለሽ? እሺ እንዴት እንደሚሳካልኝ በደንብ አድርጌ ያሳይሻለሁ። እንዳንቺ ደግሞ በወሬ ብቻ መመራሷ አይደለም። ዳዊትን አገኘዋለሁ ብለሽ አስበሽ ከሆነ መቼም እንደማይሆን እወቂው። እሺ እንደዛ ከሆነ አንቺም ካሌ ብነርሽ ከኔ ጋር የማያዋጣሽን ጨዋታ ባትጀምሪ ነው የሚሻልሽ። ጨዋታውንም አይጀምርሽ እኮ አንቺ ነሽ። በዛ ላይ ደግሞ ድጋሚ እንድታናገርኝ አልፈልግም። የምታደርግ ነገር ልክ እስካልሆነ ድረስ ላስቆምሽ ግድ ይለኛል። የማደርገውን ነገር ጠንቅቄ አውቃለሁ። አንቺ አደለሽም የምትነግሪ። አሁንም ደግሞ የምነግርሽ ነገር ቢኖር ለሁለታችን የሚጠቅመው የኔና ያንቺ አንድ መሆን ነው። እኔ ከተንኮለኛ ሰው ጋር ምንም አይነት ንግግር የለኝም። ከገባሽ ደግሞ ይሄ የመጨረሻ ንግግር ነው። እንደዛ ደግሞ ከሆነ ዳዊትን እድሜ ልክሽን ስትመኙ ትኖረታለሽ። ጠብቂ። እኔም ደግሞ እያንዳንዷን ነገር በተግባር አሳይሻለሁ። ሉሊት ሰላም ነው? የገጠመች ነገር አለ። እኔ ይህቺን ሴትዮ እንዴት እንደምገላገላት አላውቅም። ማናት የሌልትናት ዛሬም ተከትላ ልታስፈራራኝ ሞከረች? እስካሁን ተስፋ አልቆረጠች። ምን ፈልጋለሁ? ከእሱ ወሰድኩትን ገንዘብ እንድመልስላት ነው የጠየቀች። እህን ምን አይነት ጭንቅላት እንዳላት እራሱ ግራ ነው የሚገባኝ። ታዲያ ምን ያልሸል? ምን እላት? አለውኝ ሀቄንማ አሳልፍ አልሰጣትም። ምንም ቢሆን እኮ ሀሴት ለእኔ ብላ ነው አውርሳኝ ሞተችው። እኔም እኮ መልሽላት አላልኩሽም። ምናልባት የፍርሃት መልስ ከሰጠሻት ነገም ተመልሳ መምጣቷ አይቀርም። መምጣቷም አይቀርም። በቀላሉ ተስፋ ምቆርጥ ሰው አይደለችም። ወይ ደግሞ እስር ቤት ገብታ ካልበሰበሰች በስተቀር እኔ አንዴ ብቻ ላገኛት እንጂ ሁለተኛ ጠገብሽ እንዳደርስ ነው ማረጋት። ተው ዴቭ፣ እኔ ጦስ ልሆንብሽ አልፈልግም። ስለዚህ ዝግጁ ሆነች መጠበቅ አለብሽ። አለበለዚያ መንገድ ላይ ጥቃት ልፈጽምብሽ ትችላለች። በምን አይነት መንገድ ጥቃት እንደምታደርስብኝ አላቅም። እንዴት ብዬ ጠብቃት አለውኝ። በቃ ከእንግዲህ ብቻሽን መንቀሳቀስ የለብሽም። ጠብቅ አካላዊ ጉዳት ልታደርስብሽ ትችላለች። እንደዛ የማድረግ እንኳን ድፍረቱ ፍረቱ የላትም። እንዴት! ከዚህ በፊት እኮ ልገልሽ የሞከረች ሰው ናት። ታዲያ እንዴት በአደባባይ ላይ ልታደርገው ትችላለች? ለምን አታደርገውም? ሜጃ እኮ ያጣች ሰው ናት። ስለዚህ መጠንቀቁ ጥሩ ነው። እኔም በቻልኩት አቅም ከጎንሽ አለይም። ዴቭ፣ በጣም ነው የማመሰግነው። አንተ ከጎኒ ከሆንክ ምንም ነገር ነው የማልፈራው መጨረሻ ሼህ ሊሆን እንደሚችል ገምቼ ነበር። መገመት የማይዘራችሁ ነው። እንኳን ይህንን የሰውን ክፋት ስትዘረዝሩ አይደል እንደ ኖራችሁት የማትረቢ የአባቴን ጉዳይ ረሳሁልሽ እንዳይመስልሽ ጊዜ እየጠበኩልሽ ነው። እኔም ያደረግከውን እያንዳንዱን ነገር አረሳልህም። እሺ፣ ለእያንዳንዱ ስቃይ አስከፍልሃለሁ። ያ ካደረግኩት በጥቂቱ ነው። ገና ብዙ ይቀርሻል። በነገራችን ላይ የአባትህን ገዳይ ማመስገን ነው ያለብህ። አሁንም ጥፋትሽን አላመንሽም ማለት ነው። የጠንቋይ ልጅ ከመባልን ያተረፉ ገባህ። እንደዛ ከሆነ ዛሬ ማንም አያስጥልሽ። ብትረጋጋ ነው እሺ የሚሻል። አንተን ለመግደል ምላጩ መሳብ ብቻ ነው የሚጠበቅው። ትሰሚኛለሽ? አንቺንም እነዛ ፖሊስ መቀመቅ ነው ማወርድሽ። እኔ ምንም ጥፋት የለብኝም። ንጡሶ ደግሞ እስር ቤት አይገባም። እሺ ጠብቂኝ፣ አልለቅሽም። እገልሻለሁኝ። ጉረኛ አልቀረብም ሉሊት ዛሬ እናትሽም በአጋጣሚ አግኝቻት ነበር። በእርግጥ በአጋጣሚ አይደለም አሳዳ ነው ያገኘች። ማንን? እማዬ። ታዲያ ቆየ የተፈጠረ ነገር አለ። አሁንም ከቅዠቷ አልነቃችም ልታስፈራረኝ እየሞከረች ነበር። ቆየ ታገኘሻት መንገድ ላይ እሺ። ምን አለችሽ? ገንዘብ እንድትሰጣት ጠየቀችኝ። ጠየቀችኝ አይደለም አስፈራርታ ልትቀበለኝ ሞከረች። ታዲያ አንቺ ምን አደረግሽ? ከለከልሻት እንዴ ልዕልት እኔ ለሷ ምንም ነገር ለማድረግ ፍቃደኛ አይደለሁ ሞልቶ ቢትረፈረፈኝ እንኳን ለሷ ሲሆን እሰስታለሁ። ምንም ነገር አላደርግላትም። ቢሆንስ ትንሽ እንኳን አታዝኝላትም? እንደምትገለኝ ዝታቢኔ ሄደችው እበቀልሻለሁ እያለች ምን አይነት ሀዘኔታ ነው የሚኖረኝ? እሺ ይሁን። አሁን እናቴ የት ነው ያለችው? አላቅም። ከእኔም ጋር ድንገት ነው የተገናኘ ነው። እሺ ዋናው እሷ ደህና መሆኗ ነው። ሉሊት። አቤት ዛሬ በአጋጣሚ ካሌብን አግኝቼው ነበር። ካሌብን? አዎ፣ ከአንቺ ጋር የተራራቀችሁበት ምክንያት ለእሱም ቢሆን ግልጽ እንዳልሆነ ነገረኝ። ተይው እባክሽ እሱን ማለት። ቆይ ተለያይታችኋል እንዴ ሉሊት? የእሱ ጉዳይ አሁን ላይ ምንም ጥቅም የለውም። አሁን ህይወታችንን እንዴት ማስቀጠል እንዳለብን ነው ማተኮር ያለብን። ቆይ ግን አንቺስ ብትሆኚ እንዴት ብለሽ ከምትወጁ ሰው ርቀሽ መኖር ትችያለሽ? እሱን ጊዜ የሚፈታው ችግር ነው። እኔ ግን እንደዛ አላስብም። ብትነጋገሩ ነው የሚሻለው። ተነጋግራችሁ ችግራችሁን ብፈቱ መልካም ነው። እሺ እንነጋገርበታለን። ምንድን ነው ያስቆጣ ከዚህ በኋላ እኔም እዚህ ቤት ነው የምኖረው። ምን ሰምተኸኛል? በፍጹም እኔ እያለሁ አንተ እዚህ ቤት አንኖርም። እሱን ስትከለክለኛ እያለሁ፣ መከልከል አይደለም አስፈላጊ ከሆነ ጎትቼ ያስወጣለሁ። በገዛ ቤት እንደዚህ ስትል ትንሽ አታፍር? አንተ ራሱ ትንሽ አታፍር? የዚቷን ንብረት እንደራስህ ትቆጥር? የእሷ ማለት እኔ ነው። ልትነጣጥለን አትሞክር፣ አይሳካልህም። አሁን እውጣልኝ። ላይ አልፈልግም። እሱን ስታስወጣኝ ታሳያለሁ። ልቀቀኝ። የሆነ የእኔ ቤት ነው። እንጀራ ፈልጎ ነው ታዲያ፣ ታስገባውም ነበር ገንዘብ ሰጠው ደስ ብሎት ሄደ እንጂ ሌላ ምንም አይደለም። አታስብ እሺ። እንደዛ እኔ እዚህ ቤት እያለው አንተ ልኖር፣ እናያለን ያለን ዲክታ ላይ ምን ሆናል? ዞር በልልኝ። ከአንቺ ጋር ነው የምጣለሽ። ምንድነው እንኮ? ለምን አትነግረኝም? እኔ እኮ ላግዝህ እችላለሁ። የአንቺ እርዳታ ምንም አያስፈልግኝም። ሁላችሁም መቅታችሁኛል። ያስፈልጋል፣ በተለይ ደግሞ ከቤት ከሆነ ችግር የተፈጠረው ላግዝ ቢል ለዛው። ወንድምሽ ደግሞ ነገር እንደዚህ በቀላሉ የምንላቀቅ እንዳይመስለው። ወንድሜ ደግሞ ምን አደረገ? ታውቀዋል፣ ግን በዚህ ልጅ ምክንያት ወንድሜ ላይ ጥላቻ እያሳደርክ በገዛ ቤት ያባረረኛል። እዛ ቤት ማንሰልጣን እንዳለው እኔ ወንኩሱ፣ እናያለን። ሉሊት እኮ ቤት ነበረች፣ ምናልባት እየሰማች እየሰማችሁ እንዳልሰማችሁና አስወጥታ አባርልኝ ብለዋል። ሉሊት በፍጹም ሉሊትን አትመናት፣ እስስት የሆነ ባህሪ ነው ያላት። ምን ይታወቃል፣ ይሄ ነገር ከአንተ ለምራቅ ሊጠቅማት ሊሆን ይችላል። ምንድን ነው የምትፈላሰፊው? ዞር ቤኒ ባክ። ካሌብ ይሄንን ተኩል ሊያደርገው የሚችለው ብቸኛ ሰው ልእልት ብቻ ነች። ጥሩ የምናጣራው የሆነ እሺ እባክሽ፣ ምን ልሰሪ? እቅድሽ እንዴት እየሄደልሽ እንደነ ልጠይቅሽ ነበር። የምን እቅድ ኤልሳ? በተደጋጋሚ ነገርሻለሁ፣ ስለ እኔ ምንም ነገር የመጠየቅ መጥቶ የለሽ። ካሌብን ከነው ጓዙ እዚህ ቤት እንዲመጣረግሹ እርግጠኛ ነኝ አንቺ መሆን አለብሽ። ለምን ብዬ እንደዛ አደርጋለሁ? ግልጽ እኮ ነው፣ ካሌብና ሉሊት አብሮ እዚህ ቤት እንዲኖሩ ነው። እኔ ስለ ሁለቱ ምንም አይመለከተኝም፣ ስለዚህ እንደዛ አላደርግም። አድርገሽዋል። ግን ምን ያደርጋል፣ ዳዊት ሁሉንም ነገር አበላሽቶብሻል። ማለት ማለትማ፣ ካሌብ እዚህ ቤት እንዳይገባ ከቤት አባሩታል። ታዲያ እኔ ምን አገባኝ? ይሄንን እምልሽ አሁንም ድረስ እድሉ በእኔ እጅ እንዳለ እንድታውቂ ብዬ ነው። ኧረ እንደዛ ነው እንዴ? ነው ውጪ። ምን ይሰምናለሽ? ሙሳ፣ በኋላ አይንሽም ማየት አልፈልግም። ሂጂ እረፊ። ለት ለት ከፈቺ ለት አንቺ ጅን እኔ ላይ በር ዘጋሽብኝ። እመኚ፣ አንድ ቀን ይሄ ድርጊትሽ ዋጋ ያስከፍልሻል።